በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጥቅምት 12 የሚነበብ ስንክሳር ሊቀ መላእክት ቅዱስ ሚካኤል ጥቅምት 12 በዚች ዕለት የመላእክት አለቃ የከበረ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚችም ቀን ነቢዩ ሳሙኤል እግዚአብሔር ልኮታልና የዳዊት አባት ወደ ሆነ በቤተልሔም ወደሚኖር ወደ እሴ ቤት ይሄድ ዘንድ በቂስ ልጆች በሳኦልም ፈንታ ለእስራኤል ልጆች እንዲነግስ ልጁ ዳዊትን ይቀባው ዘንድ አዘዘው። ሳሙኤልም ወደ እሴ ቤት ሄዶ ልጆችን ሁሉንም አቅርብልኝ አለው። እሴም ከዳዊት በቀር ሁሉንም አቀረባቸው፣ እርሱ በእርሻ ውስጥ በጎች ይጠብቅ ነበርና። ሳሙኤልም የመንግስት ቅባት ያለበትን ብልቃጥ በራሳቸው ላይ ከፍ ከፍ ባደረገ ጊዜ እግዚአብሔር አልመረጣቸውም። ሳሙኤልም እሴይን ልጆችህ እነዚህ ብቻ ናቸውን? አለው። እሴይም በጎች የሚጠብቅ አንድ ትንሽ ልጅ አለ አለው። ሳሙኤልም ደግሞ እሴይን እሱ ሳይመጣ ምሳል በላምና ልከህ አስመጣው አለው። እርሱም ልኮ አስመጣው። መልኩም ቀይ፣ አይኖቹም የተዋቡ፣ አራያውም ያማረ ነው። እግዚአብሔርም ሳሙኤልን ይህ ይበልጣቸዋልና ተነስተህ ቅባው አለው። በዚያም ጊዜ ሳሙኤል የመንግስት ቅባት ያለበትን ቀንድ አምጥቶ በወንድሞቹ መካከል ቀባው። ከዚያችም ቀን ጀምሮ ሁል ጊዜ የእግዚአብሔር መንፈስ በዳዊት ላይ አደረበት፣ በእስራኤል ልጆችም ላይ ነገሰ። ደግሞም ሁለተኛ በዚች ቀን እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን ወደ ዳዊት ላከው ራይታይ ጎልያድን እስከሚገለውና የእስራኤልን ልጆች እስከሚያድናቸው እረድቶ ኃይልን ሰጠው። ስለዚህም የበዓሉ መታሰቢያ በየወሩ በአስራ ሁለት ቀን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። ለእግዚአብሔር ምስጋና ይሁን፣ እኛንም በመላእክት አለቃ በቅዱስ ሚካኤል አማላጅነት ይማረን ለዘላለሙ አሜን። እረፍቱ ለማቴዎስ ሐዋርያ በዚችም ቀን ከዐሥራ ሁለቱ ሐዋርያት የአንዱ የወንጌላዊ ቅዱስ ማቴዎስ የእረፍቱና የምስክርነት መታሰቢያ ነው። ይህም እንዲህ ነው። በብዙ አገሮች ውስጥ አስተምሮ ብዙዎች ሰዎችን እግዚአብሔርን ወደ ማወቅ ከመለሰ በኋላ ክብር ይግባውና ጌታችን ወደ ካህናት አገር እንዲሄድ አዘዘው። ተጉዞም ወደ ከተማው መግቢያ ደጅ በደረሰ ጊዜ አንድ ወጣት ብላቴን አገኘ። ወደ ከተማው ለመግባት እንዴት እንደሚችል ጠየቀው። ወጣቱ ብላቴናም እንዲህ ብሎ መለሰለት፣ አንተ ግን ራስህንና ጽሕምህን ካልተላጨ በእጅህም ዘንባባ ካልያዝክ መግባት አትችልም። ይህም ነገር ለሐዋርያው ለቅዱስ ማቴዎስ አስጨንቆት ሲያዝን አስቀድሞ ያነጋገረው ያ ወጣት ብላቴና ዳግመኛ በስሙ ጠራው። ሐዋርያውም ወዴት ታውቀኛለህ? አለው። እርሱም እኔ ጌታህ ኢየሱስ ነኝ። አሁንም እንደ ነገርኩ አድርግ፣ እኔ ካንተ ጋር አለሁ ካንተ ማርቀም አለው። ከዚህም በኋላ ጌታችን እንዳዘዘው አድርጎ ወደ ካህናት አገር ገባ። ለአማልክት ካህናት አለቃቸው ከሆነ ከአርሚስ ጋር ተገናኘ። ከእርሱም ጋራ ስለ አማልክቶቻቸው ተነጋገረና ድንቅ ተአምራትን በማድረግ ጣዖቶቻቸውን አቃጠላቸው። እንዲህም አላቸው፣ ራሳቸውን ማዳን ያልቻሉ ሌላውን እንዴት ያድናሉ? በዚያን ጊዜ ከአርሚስ ጋር ብዙዎች ሰዎች አምነው አጠመቃቸው። ከሰማይ ማዕድ አውርዶ መገባቸው። የአገሩም ንጉሥ ይህን በሰማ ጊዜ እጅግ ተቆጥቶ ከአርሚስ ጋር ሐዋርያውን ወደ እሳት ጨመረው። ጌታችንም አዳናቸው። ከዚህም በኋላ በሚያሰቃያቸው ነገር ሲያስብ እነሆ ልጁ እንደሞተ ነገሩት። እጅግ ማዘነ። ሐዋርያው ማቴዎስም ልጅህን እንዲያስነሱት ወደ አማልክትህን አትለምንምን አለው? ንጉሡም የሞተ ማንሳት እንዴት አማልክት ይችላሉ ብሎ መለሰ። ቅዱስ ማቴዎስም ብታምንስ የኛ አምላክ ልጅህን ማንሳት ይችላል አለው። ንጉሡም ልጅህ ከተነሳ እኔ አምናለሁ አለ። በዚያን ጊዜ ሐዋርያው ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየና የንጉሱን ልጅ ከሞት አስነሳው። ንጉሡም ክብር ይግባውና በጌታችን አመነ። የአገር ሰዎች ሁሉ አመኑ። የቀናች ሃይማኖትንም አስተምሮ የክርስትና ጥምቀትንም አጠመቃቸው፣ ካህናትም ሾመላቸው። ከዚህም በኋላ ወደ ሌሎች ሀገሮች ሂዶ ወንጌልን አስተማረ። ከዚህም አስቀድሞ በደመና ተነጥቆ ብሔረ ብፁዓን ገብቷል። ክብር ይግባውና ጌታችንም ክርስቶስን ሁልጊዜ በየበዓላቸው ወደ እነርሱ ሲመጣ አየው። ከእርሱም ጋር መቶ አርባ ሺህ ሕፃናት አሉ። መላእክትም ሁሉ በዙሪያው ቁመው ያመሰግኑታል። ብሔረ ብፁዓን ስለሚኖሩ ወገኖችም ድንቅ ስለሆነ ስራቸው ሁሉ ከሐዋርያው ወደ እርሳቸው የገባ ዘሲማስ ቀሲስ ምስክር ሆነ። ከዚህም በኋላ የሐዋርያው የተጋድሎውና የምስክርነቱ ፍጻሜ ሲቀርብ ወደ አንዲት ከተማ ገብቶ አስተማረ፣ ብዙዎችንም አሳመነ። አገረ ገዢውም ይዞ ከወይነ ቤት ጨመረው። በዚያም አንድ እጅግ የሚያዝን እስረኛ አይቶ ስለሐዘኑ ጠየቀው። እርሱም ብዙ የሆነ የጌታው ገንዘብ ከባህር እንደሰጠመበት ነገረው። ሐዋርያው ቅዱስ ማቴዎስም ወደ እገሌ ባህር ዳርቻ ሂድ፣ ወርቅን የተመላ ከረጢትንም ታገኛለህ፣ ያንንም ወርቅ ወስደህ ለጌታ ስጥ አለው። ስለዚህም ድንቅ ተአምር ብዙዎች ክብር ይግባውና በጌታችን አመኑ። መኮንኑም በሰማ ጊዜ እጅግ ተቆጣ። ቅዱስ ማቴዎስንም ራሱን እንዲቆርጡ ሥጋውንም ለሰማይ ወፎች እንዲጥሉ አዘዘ። ከከተማውም አውጥተው ቆረጡት። ምእመናንም በስውር መጥተው ወስደው በመልካም ቦታ አኖሩት። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ በቅዱስ ሐዋርያው ጸሎት ይማረን። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። እረፍቱ ለሊቀ ጳጳሳት ዲሜጥሮስ በዚችም ቀን ንጹሕ ድንግል የጠባይን ፍላጎት ድል የነሳ አባት ለአባቶች ሊቃነ ጳጳሳት አስራ ሁለተኛ የሆነ የእስክንድርያ ሊቃነ ጳጳሳት አባ ድሜጥሮስ አረፈ። ይህም አባት አስቀድሞ መጽሐፍትን ያልተማረ ሕዝባዊ ገበሬ ነው፣ በወላጆቹ የወይን አትክልት ቦታዎች ውስጥ የሚሠራ ሆነ። ከታናሽነቱ ሚስት አጋብተውት ከእርሷ ጋር 48 ዓመት ኖረ። ድንግልናቸውን በንጽሕና የጠበቁ ናቸው። የተሰወረውን ከሚያውቅ እግዚአብሔር በቀር ይህን የሚያውቅ የለም። ከእርሱ በፊት የነበረ ሊቀ ጳጳስ ቅዱስ ዮሊያኖስ እረፍቱ በቀረበ ጊዜ የእግዚአብሔር መልአክ ተገለጠለት፣ ከእርሱ በኋላ ሊቀ ጳጳሳት የሚሆነውን በምልክት ገለጠለት። እንዲህም አለው፦ ነገ የወይን ዘለላ ይዞ ወደ አንተ የሚገባ ሰው አለ ካንተ በኋላ ሊቀ ጳጳሳት የሚሆን እርሱ ነውና ያዘው አትተወው፣ አለው። በዚያችም ቀን ዲሜጥሪዮስ ወደ አትክልቱ ቦታ ገባ፣ ያለ ጊዜው ያፈራ የወይንን ዘለላ አገኘ። ያንንም የወይን ዘለላ በረከት ሊቀበልበት ወደ ሊቀ ጳጳሳት አባ ዮልዮስ ይዞት ሄደ። በዚያም ጊዜ አባ ዮልዮስ ዲሜጥሪዮስን በእጁ ይዞ ለሕዝቡ ሁሉና ለኤጲስቆጶሳት አሳልፎ ሰጠው። ከእኔ በኋላ ሊቀጳጳሳት የሚሆናችሁ ይህ ነው። ስለ እርሱ ከእግዚአብሔር የተላከ መልአክ ነግሮኛልና ይዛችሁ ሹሙት አላቸው። ከዚህም በኋላ አባ ዩሊዮስ ባረፈ ጊዜ የጸሎቱን ሥርዐት ፈጽመውለት ሊቀበብስና ሾሙት ያን ጊዜ መንፈስ ቅዱስ መላበት የቤተ ክርስቲያን የሆኑ የብሉያትና የሐዲስት መጻሕፍትን አንብቦ ተረጎማቸው ብዙዎች ምስጢራትንም ተገለጠለት ከዚህም በኋላ ባሕረ ሐሳብ የተባለውን የዘመን መቁጠሪያ ሠራ። ከእርሱ በፊት የነበሩ የክርስቲያኑ ወገኖች የመድኃኒታችን የጥምቀቱን በዓል ጥር 11 ቀን አክብረው በማግስቱ የከበረች 40 ጾምን ጀምረው እስከ የካቲት 22 ቀን ድረስ ይጾማሉ። ከዚያም በኋላ በመጋቢት 22 ቀን የሆሳዕናን በዓል አክብረው በማግስቱ የሕማማትን ሰሞን ጾም ጀምረው ይጾማሉ። ከሐዋርያቱም ዘመን ጀምሮ እስከ እርሱ ዘመን እንዲህ እያደረጉ ኖሩ። እርሱም እንዲሠራ የከበረች የጌታችን ጾም መግቢያዋ ከሰኞ ቀን እንዳይፋለስ ፍጻሜውም በአርባ ቀን ከዚህም የሆሳና በዓል አያይዞ ሠራ። በሚቀጥለው ሰኞ ቀን የሕማማት ጾም ተጀምሮ እንዲጾም የስቅለቱን በዓል ከዓርብ ቀን እንዳይፋለስ የከበረች የትንሣኤውና የጴራቅሊጦስም ከእሁድ ቀን የእርገቱን በዓል ከሐሙስ እንዳይፋለስ፣ እንዲህም አዘጋጅቶ ለኢየሩሳሌም አገር ለሮሚ ሀገር ለኤፌሶንና ለአንጾኪያ ሀገር ሊቃነ ጳጳሳት ለእያንዳንዳቸው ላከላቸው። እነርሱም በደስታ ተቀብለው ሠሩበት፣ እስከዚችም ቀን ጸንቶ ኖረ። በቁርባን ቅዳሴ ጊዜም ዘወትር ክብር ይግባውና ጌታችን ኢየሱስ ክርስቶስን የሚያየው ሆነ። የህዝቡ ኃጢአታቸው በፊቱ ግልጥ ሆነ ስለዚህም የማይገባቸውን ስጋውንና ደሙን ከመቀበል ይመልሳቸዋል እንዲህም ይላቸዋል ሂዱ ንስሐ ግቡ ከዚህም በኋላ መጥታችሁ ስጋውንና ደሙን ተቀበሉ ስለዚህም ነገር ብዙ ህዝቦች ኃጢአት ከመስራት የሚጠበቁ ሆኑ ልባቸው የደነደደ ሌሎች ግን ጠሉት እርስ በራሳቸውም እንዲህ ተባባሉ ይህ ሰው ሚስት አግብቶ ሚስቱም ከእርሱ ጋር ትኖራለች። ሳይገባውም በወንጌላዊው ቅዱስ ማርቆስ መንበር ተቀመጠ። ከንጹሕ ድንግል በቀር አይሾምበትም ነበርና፣ እኛንም ኃጢአተኞች ናችሁ ብሎ ይገስጸናል። በአንዲት ሌሊትም ከእግዚአብሔር የታዘዘ መልአክ ወደ እርሱ መጥቶ ዲሜጥሮስ ሆይ ራስህን ብቻ ማዳንን አትሻ ወገኖችህም ይጠፉ ዘንድ አትተው። ነብሱን ስለ መንጋዎቹ አሳልፎ ለሞት የሚሰጥ እርሱ ቸር ጠባቂ እንደሆነ ጌታችን በቅዱስ ወንጌል የተናገረውን አስብ አለው። ዲሜጥሮስም መልአኩን ጌታዬ የምትለይ ምንድነው? አለው። መልአኩም በአንተና በሚስትህ መካከል ተሰውሮ ያለውን ምስጢር ለወገኖችህ ግለጽ ብሎ መለሰለት። ከዚህም በኋላ ህዝቡን ሰበሰባቸው። ሊቀዲያቆኑም ወጥቶ ወደ ቤታቸው እንዳይገቡ ህዝቡን ንገራቸው አለው። ራሱም ቅዳሴውን ቀደሰ። ሁለተኛም እንጨቶችን ሰብስበው እሳትን እንዲያነዱ አዘዛቸው። እንዳዘዛቸውም አደረጉ። ያን ጊዜ ይህ አባት ተነስቶ ከሚነደው እሳት መካከል ገብቶ ለረጅም ጊዜ ቁሞ ጸለየ። ከእሳቱም ፍም አንስቶ በሚከናነብበት ቀጸል አደረገ። ሚስቱንም ጠርቶ መጎናጸፊያሽን ዘርጊ አላት። በዚያም የእሳቱን ፍም ጨመረ። በእሳቱም መካከል በአንድነት እየጸለዩ ቆሙ። ህዝቡም እጅግ ያደንቁ ነበር። ከዚህም በኋላ ካህናቱና ህዝቡ እንዲህ ብለው ለመኑት፣ አባታችን ሆይ ይህን የሰራኸው ስራ ታስረዳን ዘንድ ከቅድስና እንሻለን። እርሱም ይህ ሥራ የሰራሁት ከንቱ ዳሴን ሽቼ አይደለም። እናንተ እኔና አምታችሁ ስለኔ እንዳትጎዱ እንድትድኑ ከዝች ሴት ጋር በመካከላችን ተሰውሮ ያለውን ምስጢር እገልጽላችሁ ዘንድ የእግዚአብሔር መልአክ ስላዘዘኝ ነው እንጂ አላቸው። እርሷ የአባቴ የወንድሙ ልጅ ናት። በሕፃነቷም አባቴ ሞተ። በአባቴም ቤት ከእኔ ጋር አደገች። አካለመጠንም በደረስን ጊዜ አባቴ እርሷን አጋባኝ። ወደ ጫጉላ ቤትም በገባን ጊዜ እኔ እህትህ ስሆን ላንተ እንዴት አጋቡኝ? አለችኝ። እኔም የምትፈቅጂ ከሆነ ድንግልናችንን ጠብቀን በአንድነት እንኖር፣ ይህንንም በመካከላችን ያለውን ምስጢር የሚያውቅ አይኑር አልኋት። በዚህም ተስማምተን በአንድ ቤት ውስጥ በአንድ አልጋ እየተኛን አንድ መጎናጸፊያም እየተጎናጸፍን አርባ ስምንት ዓመት ያህል ኖርን። ይህን ሥራችንንም ያለ እግዚአብሔር የሚያውቅ የለም። እኔም እርሷ ሴት እንደሆነች አላወቅኳትም። እርሷም እኔን ወንድ እንደሆንኩ አታውቅም። በየሌሊቱም ሁሉ በንስር አምሳል ወደ መኝታችን እየገባ ክንፎቹን አልብሶን ያድራል። ሲነጋም ከእኛ ይሰወራል አላቸው። በዚያም ጊዜ በደላቸውን ይቅር ይላቸው ዘንድ ከእግሩ ስር ወድቀው ለመኑት። እርሱም ይቅር አላቸው አጽናናቸውም። ይህንንም ድንቅ ሥራ ያዩ ሁሉ ምስጉን እግዚአብሔርን አመሰገኑት። በዚህ አባት ዘመንም ስማቸው ቀሌሜንጦስ፣ አርጌንስ የሚባሉ ሌሎችም መናፍቃን ሰዎች ተነስተው ታዩ። ሌሎችም በአንድነት ሆነው ስለ ሃይማኖት የፈጠራ መጽሐፍትን ጻፉ። እርሱም አውግዞ ከምዕመናን ለያቸው። እርሱም ሁል ጊዜ ያለ ዕረፍ ከጠዋት እስከ ማታ ምእመናንን የሚያስተምራቸው ሆነ። ሸምግሎ በደከመ ጊዜ በአልጋ ላይ አስቀምጠው ተሸክመው ወደ ቤተ ክርስቲያን ያደርሱታል፣ እስከ ማታ ድረስም ያስተምራቸዋል። ሰዎችም ሁሉ ትምህርቱን ይሰሙ ዘንድ ይጨናነቃሉ። መላ የህይወቱ ዘመንም መቶ ሰባት ነው። በሰላም በፍቅር አንድነትም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በቅዱስ አባት ጸሎት ይማረን በረገቶም ከእኛ ጋር ተኖር ለዘላለሙ አሜን። የጻድቃን የጴጥሮስ፣ የጳውሎስ፣ የዲዮናስዮስ፣ የያዕቆብ በአቡ ጣፍ የቴዎድሮስና የሚናስ መታሰቢያ። በዝችም ቀን የጻድቃን የጴጥሮስና የተወራራሽ ጳውሎስ፣ የዲዮናስዮስ፣ የያዕቆብ በአቡ ጣፍ የቴዎድሮስና የሚናስ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼመች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥቅምት 12 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ